አማራ ተባርረይሆና መስ እሳቸው ታላቅ መምህር እንደሆኑ ታውቃላችሁ። ምክንያቱም በዚህ ቦታ ብዙ ጊዜ እየመጡ ያስተምራሉ። በእውነት ምርታቸው በጣም ደስ የሚያሰኝ ለነስ አካል የገዛ አካል ያለው ወንጌል የሚያስተምሩ መምህር ናቸው። በእግዚአብሔር ስም እናሳስባለን። መምህራችን የሚናገሩበትን አንደበት ምስትር እማደግቦ የምንሰማበትን ሰሚ ጆሮ አስተዋይ ልቦና እግዚአብሔር አምላክ ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መርሖሙ መዓልተ በደመና ወኵሎ ሌሊተ በብርሃነ እሳት ቀን በደመና ሌሊት በእሳት ብርሃን ከግብጽ ወደ ከነአን እስራኤልን መርተዋ ገባቸው። መዝሙር ሰባ ሰባት ደቅም ሰባ ስምንቱ ቁጥር አስራ አራት እ መላከ ብርሃን ታሪካዊ ቤተክርስቲያን

ያቀናት መምህራን እግዚአብሔር አባታችን በልዩ ፍቅሩ የጠራችው ኢትዮጵያውያን ክርስቲያኖች፣ የአባቶቻችን፣ እናቶቻችን፣ ወንድሞቻችንና ልጆቻችን ሁም ህፃናት፣ ሁላችሁም ወጃሄርሽን በድጋሜ እንደምን አረፈዳችሁ? ምን ሰነበታችሁ? እንደምን መጣችሁ? የአባቶቻችን አምላክ ም ሰዓት ግድኛችን ላይ ጨምረን አባታችን መድኃኒያለም እንዲራፍከን በሊቀ መላእክት ቅዱስ ሚካኤል ስም እንዲጠብቀን ስለጠራን ስሙ ለዘለዓለም ይክበር ይመስገን። እንኳን አደረሰን አደረሳችሁ። ላለሮዳለ ሳ ቅዱስ መስቀሉ ስሙ ይክበር ይመስገን

ክርስቲያኖች ክርስቲያኖችና እግዚአብሔር ሲገናኙ ደስ ይላል። በእውነቱ በዚህ ቦታ ላይ ስምንት አሁን ጊዜ ጊዜን አዲስ ነገር የሥራ እቅድ ያለን የአገልግሎት ግብር አለ፣ መገማመጥ አለ። እናንተም አባታችሁን ሰምታችሁ ነገሩ ደቷች ተሰብስባችሁ እግዚአብሔር ፈቃድ በቅዱስ ሚካኤል ጥበቃ ለመድኃኔዓለም ሰርነት እየተባረካችሁ ነው። በእውነቱም ሊከፈለው ይሆን መድኃኔዓለም ደስ ይበላችሁ። ነው ነው በስላች ኢትዮጵያውያን ክርስቲያኖች እንግዲህ ቀጥታ በበዓሉ እንገባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታስተምር በደንብስሙ በአጭር አገላለጽ በጥቂቱ የመጣበትን ዓላማ እንገልጣለን። በጥቂት እንከታተል። እንደሚታወቀው ይህ በዓል በአጭር አገላለጽ የክርስቲያኖች ነጻነት በዓል በመባል ይታወቃል። እንግዲቻችን ኢትዮጵያውያን ከመከራ በኋላ ገስታ አለ። ከማጣት በስተጀርባ ማግኘት አለ። ከመውደቅ በስተጀርባ መነሳት አለ። ከመቃብር በስተጀርባ ትንሣኤ አለና በዚህ ዕለት እስራኤላውያን ነፃ የወጡበት ክፉዎች ደግሞ ፍርድ ያገኙበት ቀን ነው። ወገኖቻችን በምናረፈድላችሁ በዓሉን በዚህ ነው ጉዳዩ። አብርሃም ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል ያይቆ አስራ ሁለቱ ነገድ እስራኤል ይወልዳል። በዚሁ ባለ ታሪኩ ዋና ዮሴፍን እናገኛለን። የበዓሉ ጭምቅ ሀሳብ ይሄ ነው። ከዚህ ተያይዞ የሚሄደው በዓሉ ዋና አናነጡ አንደኛው የቅዱስ ሙሴ ፍጹም ታዛዥነት፣ የቅዱስ ሚካኤል ፈጥሮ ደራሽነት፣ የእስራኤላውያን እንባ ፍጹም ስላሴ ምርምር የደረሰበት ቀን ስላሴ የሰዎችን ልባ አይቶ መልስ የደስታ መልስ የሰጠበት ቀን ነው። ክርስቲያኖች ይሄ ቀን ማለት ነው በአጭር አገላለጽ። የላችሁም እንዲ እንግዲህ ርዕሳችንን ተከታተሉ። ቀን በደመና የሌሊት ርዕሳት ብርሃን ከግብጽ ወደ ከነአን እስራኤላውያን መርቶ ያለ ምንም እንከን ገባቸው ነው የሚለን እንግዲህ ወገኖቻችን ኢትዮጵያውያን የገናናው መላክ ታዳጊነት፣ ጠባቂነት፣ ፈጥኖ ደራሽነት ቀደም ሲል ሊቃውንቱ ምናምን አንደኛው መዝሙር አንተኑ ሚካኤል ዘአውረድከ መና ለእስራኤል ዘአውረድከ ያሉ ከላይ ከሰማይ መና አርባ መዓልት አርባ ሌሊት እያወረድክ የመገብካቸው ቅዱስ ሚካኤል አንተ ነህና፣ እኛን ኢትዮጵያውያን ልትጠብቀን ልትመግበን ይገባል ብለው በምስጋራ ጠሩት። እናንተ የምንተሰማቸው ታዲያ አንደኛው የሆነው አዎ፣ እስራኤልን ብቻ ሳይሆን ኢትዮጵያውያንም ይጠብቃል። ለዚሁ ማስረጃችን ይኸው ራሱ ሙሴ የዘገበው ቃል እንዲህ ይላል፦ እናንተ እስራኤላውያን ለሪንደ ኢትዮጵያውያን ያደላችሁ እንጂ በእውነት ስራቸዋለን እስራኤላውያን ሁለተኛ ናቸው። በእግዚአብሔር ደረጃ እየነገርባቸው የኢትዮጵያውያን የትላንቶቹ አንደኞች ያቸው ዛሬስ አንደኞች እንሆናለን እንሆናለን። ስራቸውን አንደኛ ያሰኛቸው። ለዚህ እንደ ኢትዮጵያውያን አደላቸው፣ ምን ማለት ኢትዮጵያውያንን የምበግ ግብጽ ጌታ እስራኤልን ከፈርዖን ነፃ የማላወጣበት ምክንያት የለኝም ማለት ነው። አመስግኑ እባካችሁ፣ አመስግኑ። እንደዚህ ከሆነ ጉዳዩ ይራ የመከበሩ ነጥብ ምንድን ነው? እያለን እንደሆነ ዋናው ነጥብ ታሪኩን በኋላ ስንመለከት የራሳችንን ድርሻ ለማወቅ ችግር እንዳመጣባቸው ለሚያመጣበት እንረዳለን። የበዓሉ ዋና ምክንያት መነሻው የያዕቆብ ልጆች ፀብለው መነሻው የያዕቆብ ልጆች እንደሚታወቀው አስራ ሁለት ናቸው። ያ ዮሴፍ የተባለ ደግ ሰው ብዙ ምስል የተገለጠለት ብዙ የተባለለት አባቱ የመሰከረለት መድኃኔ ዓለም የመሰከረለት በሰው ዘንድ ትልቅ ቦታ ያለው ደግ፣ የዋህ፣ ቅን እንጀራ ተሸክሞ ወንድሞቹ ሲሄድ እነሱ ሞት አዘጋጁለት። ወገኖቻችን ኢትዮጵያውያን እና ደጎች ሆነን ሞት ቢዘጋጅ በሞት መካከል ሞት መድኃኔ ዓለም ማስቀጠል ይችላል፣ እንዳትጠራጠሩ ይችላል። ይገላል ላችው እሱ እንጀራ ተሸክሞ ሄደ። እነሱ የሞት ገብጋቤ ጽፉ ነበረ። አቤት አለመታደላችው የሚያበላንን ሰው እንዴት እንዴት ሰው ይገፋል? የሚያጠጣን ሰው፣ የሚያስተምር ሰው፣ የሚደግፍን ሰው፣ አይዘህግን ሰው እንዴት ሞት ይደገስለታል? ከወዲያ መጣ። አባቱ የወደው ነበር የተለየልም ሲያለም ሰው ነበርና

ይህን ሰውዬማ ወይ ንግደለው ወይ ጉርጓን ውስጥ ጨምረዋሉ። ነገሩ በዚህ አልተግባቡምና ሩቤል አባታችን ይቆጣናል። በመጨረሻ የወለደው ነው ይልቁን የእስራ የራሄል ማስታወሻው ነው እና እንዲያውም ስለማይፈልግ በባታችሁ ምደና መጣለ ሩቤል እና ካልሆነ ምን እናደርገው? እሱ በላያችን ላይ ሰው ሊገዛን ስለሆነ ከዚህ ገዛን ከኛ መካከል ይወጣል የሚል አመለካከት አለው። በዚህ ሀሳቡን ተገልጽ እናደርገው ወዲያውኑ ከምንገለው ቢሸጥ ይሻላል አሉ። ይህን ሰው የሚሸጥበት ደግሞ የእነሱን እንጀራ እ ያዘጋጀላቸው በተመለሱ ወገኖቻችን ደግሞ ያረፈዳችሁ ይሰማቸዋል። ዮሴፍ በወንድሞቹ ተሸጦ እንጀራቸውን አበሰለላቸው። መድኃኒዓለም መስቀል አለ እራባችን አሰገደልን። ምንተይምየማ ታመሰግኑ። ታዲያ ለ ተንቀተይ ዮሴፍ ተሸጠ ግብጽ የሰባት ዓመት እንጀራ አከማቸናችሁ ለወንድሞቹ ለጠላችሁ። ለወንድም ትጸለ ያላችሁ ለእህት ትጸለ ያላችሁ ለተራሰበ በተራበሰው ታስባላችሁ። ወገኖቻችሁ ዮሴፍ የነበረው ግብጻዋን አንቀጭጠው እንዲገሉት ነበረ። መጀመሪያ ባህብር ተሸጠ እንደገና ደግሞ የገዛው ሰውየ ሰላሳ ነው፣ ከአስር ምራሻ ሰራተረሰና ሰላሳ ምራሻ ያለ ወታደር እሚገርምለ እንዲህ ሆነ። እዚ ያተሸቀበት ቦታ ደግሞ እንደገና ሌላ ሀሳብ ተነሳ። በጣም አጭር ታሪክ ምን ልነግራችሁ በጣም ከባድ ነው፣ ሰፊ ነው። የዮሴፍ መልከኛ ነው። ምንድነው ዮሴፍ ይህ ቀረህ የማይባል መልከኛ ነው። መልካችሁም፣ ካልተጠቀማችሁበት በእግዚአብሔር መሰምት ጎዳላችሁ። ዮሴፍ ሚስታራ የምትባል ያልታደለች ሴት ሲወጣ ባቱ ሲገባ በረቱ እያየት ተጠለፈች። ስሙት፣ አለመታደል! ይህን የመሰለ ባሪያ እንዴት ይገሳል? እያለች ታዋለች፣ ታዋለች፣ ታዋለች። ዮሴፍ ግን ባሪያነቱን አልዘነጋም።

በዮሴፍ ጋር አብሮ ተሸጠ ይላል። ክርስቲያኖቹ እውነተኞች ከሆናቸው በእስር ቤት እግዚአብሔር አብራቸው ይታሰራል። በተጨመቃችሁበት ቦታ አብሮ ይታሰርላቸው ግን በግብጽ ስለሆነ

ከዛያ በኋላ ያን ያለመውን ሕልም በአስር አገላለጥ ልጌታ የሰባት ዓመት ረሃብ ነው። ለመጠን ተጊዜ ስለሚያጥራ የሰባት ዓመት ረሃብ እና ምን ይወተኛ ለንጉሱ፣ ይሄና ቀላል ነው። የሰባት ዓመት እህልና እናከማቻለን። ከሰባት ዓመት በኋላ ረሃቡ ያልፋል። ምንናር ለዚህ ቁልፍ ሀሳብ አንጠርሃለው። ጎተራ ይመቻቻል። ተመቻቸ። የሰባት ዓመት ስንዴ አከማቸ አከማቸ ሰባት ዮሴፍ ተሸጧል። ሞቷል። እንግዲህ በአባቱ ዘንድ ሞቷል፣ የለም። በወንድሞቹ ዘንድ የለም። በኢየሩሳሌም ወደ ግብጽ ኢየሩሳሌም እንደሚታወቀው ማርና ወተት የምታፈልቅ ሀገርና በጣም የሚደልጠው ነገር ግን ረሃብ መጣ ለምን እግዚአብሔርና ሰው ተጣልቷላ እንደምናረፈዳችሁ ሰውና እግዚአብሔር ሲጣላ መቅሰፍት ይመጣል ረሃብ ይመጣል ስደት ይመጣል ሰቆቃ ይመጣል አለመግባባት ይመጣል አለመደማመጥ ይመጣል ክርስቲያኖች አሁን ወደዳችሁም ጠላችሁ ይህ ኢትዮጵያ ላይ ያለው የእግዚአብሔር ጸብ ነው እንደምናረፈዳችሁ የማን ጸብ ነው

ሰማለች እንደምን አረፈዳቸው። አ ኢትዮጵያውያን አላችሁ ወይ? በምን ያልኳቸው አላችሁ ወይ?

ይዘው ሲወጡ የሴያስቀን ጎዳና ሄደው ሳለ መለስ ስንት ግብጽን ሲመለከታት የተወረረች ሀገር ሆናለች። ምክንያቱም ግብጽን የሚያምርባት ላይ በእስራኤላውያን ስለነበረ ብናም ከዚ በኋላ ነገሩ መለስ እስራኤልን ለቅቆ ማን ይመራ ነው። ወታደር ተነሳለ። ሰማንያ አምስት ሺህ ወታደር በፈረስ ተነሳ ኤርትራ ድረስ ልክ እስራኤላውያን ውሃውን ተያይዘው ገብተው ሙሴ በትር መቶ ከፈለላቸው መካከል ገብተዋል። ያ ደግሞ ሰራዊቱ ከኋላ ሰማንያ አምስት ሺህ ወታደር ከነ ሰራዊቱ ገባ። አሁን ጸበትፓቸውሎ ልክ እነሱ መካከል ሲገቡ ልክ እንደገና የሙሴ መሬት ወይም የሙሴ እስራኤል አፋፉ ላይ ብቅ ስል እንደገና ስጡ እነዛ መጥተው ሙሉ ለሙሉ ሲገቡ

አንዱ ከሰማይ ፀሐዩ እንዳይመጣቸው፣ አንዱ ከግራ ጠላት እንዳይመጣ፣ አንዱ ከቀኝ ጠላት እንዳይመጣ፣ አንዱ ከፊት ጠላት እንዳይመጣ፣ አንዱ ከኋላ ጠላት እንዳይመጣ። ስንት ገመለው? ወጣቱ ዳ አይ መተኛ ደግሞ የሦስት ቀን ጎዳና ወደፊት ሀጋርን የሚረጠውን መርዝ መርዙ እንዳይገላቸው እገላውያን አለቀሱ እግዚአብሔር ይሰማቸው እንደምን አረፈዳችሁ እንደሆነ ወደ

አሁን ሳይሮስ ምስጋና ይገባቸዋል። ለአካባቢው ህዝብ ትልቅ ትልቅ ብረት አለ ያለው በእውነት ይሄ በእውነት በእውነት ምን ሸሽገው አይደለም፣ በደንብ አመስግኑ፣ በትክክለኛ አረገን ነው ነገራቸው። ሌላው ለአካባቢው ህዝብ የቅዱስ ሚካኤል ፍቅር ገብቷችሁ ትጠይቁ እንደነበረ በልዩ ልዩ መልኩ ዛሬ ጥያቄያችሁ በመራ ከበራራ ብናሱ ተመልሶላቸኋለ የላችሁ ማለት ነው። ደስ ይላል እንግዲህ ቅዱስ ሚካኤል አካባቢ ሊባርክ ነው የመጣው። ትዳራችንን ሊጠብቅልን ሙያችንን ሊባርክልን። አሁንዜ ወላችን ነን እና ኢትዮጵያውያን ቅዱስ ሚካኤል ወደ ሰፈራችን መትህልናልና ትዳራችንን ጠብቅልን፣ ልጆቻችንን እንባርክልን፣ ስራችንን ባርክልን፣ ሕይወታችንን ባርክልን። እኛም ጥበቃ ቃልኪዳን አማራጭነት መልሶናል። በምስጋና እንጠራሃለን አመስግኖ መልሶናል። በጣም ጥሩ እንግዲ፣ ሁሉም አባራችን ደስተኛ ስለሆኑ አሻራቸው ስለሚያስቀምጡ አንድ ምንጣፍንጣላቸው ሁላችሁም